እና ፍቅርን ለማጣበስ እየሞከርሽ ከሆነ ጠላቴ ነው የምትሆኝ፣ ከዚህ ሰዓት ጀምሮ። ይኸውልህ፣ እስካሁን ተረጋግቼ እያወራሁ ነው። ትዕግሥቴን አትፈታተነኝ። ጭራሽ አንቺም ከኔ ብሳሽ ልታወር እየሞከርሽ ነው። እኔ እንደዚህ የሚያደርግህን ነገር አልተናገርኩም። በቃ ይፈትሽ ስነ ስርዓት ያለሽ። ከዚህ በኋላ ምንም ነገር አይገባም። እሱም አይገባን፣ ምንም አይገባኝ፣ አልረዳም። ቆይ ሁላችሁም እየመጣችሁ እኔ ሌላ የምትደነፉት እንዴ? ለምን አትረዳም? አንተስ ብሶ ዝምታ ሄለን ጉድና የተከበራችሁ የወርቅዬ ቤተሰቦች በድጋሜ አሁንም መጥቻለሁ። ሰላም ሰላም ሰላም፣ እንዴት ናችሁ? ሴቷ ወግ ደረሰና ፍቅር ጥያቄ መጣ፣ ግን አልቀበለችም። ወይኔ ወይኔ፣ አግኝተክ ነው ፓቲ የምትባል እቺ፣ ፓቲ የምትመስል ሴት ሂንዶን አግኝተክ ነው። ለአንተ እንደው አሜን ብለህ ተቀበል እሺ። እውነት ከሆነ አሜን ብለ ተቀበል እ አሜን ብለ ተቀበል። ግባ ሳይል ሰው ቤት ገብተክ እንዳታደር፣ ማይፈልግ ቤት ገብተክ እንዳታመሽ። ስለዚህ የሚፈልገው ቤት ሄደክ ገብተክ ብታደር ይሻላል የኔ ወንድም። አሁን ደግሞ የኔ ወንድም ይላለው ደግሞ፣ ትንሽ ቆይቼ ሰድባለሁ። ስለዚህ እሺ ብለህ ተቀበል። ነገሩ አንተ ፍቅር ማይገባ ደናስ ደንቆሮ ነህ። አንተ የሚባል ሰውዬ ፍቅር ማይገባ አይተ ብላለች እኮ አንተ አይገባ ምንድ፣ አንተ ደንቆሮ ነህ እንደ አይገባም ብላለች። ሁለተኛ ደግሞ ፍቅርዬ ከአንተ ጋር መሆን አልፈልግም ብላለች። ለሚገባ ሰው ከሆነ ይሄ ይግባል። ለአራዳ ቢሆን ይግባል። ለአራዳው አንድ ጥቅሳ ይበቋል። ለአራዳ ሰው አንድ ጥቅሻ ይበቋል። ነገሩ ለፋራው በጥብጦ ቢጠጥም አይገባውም። ፋራ ስለሆን ማለት ነው። ለአራዳ አንድ ንግግር ራሱ ይበቃዋል። ለአራዳ ሰው ትላንትና ቪዲዮ ራሱ ይበቃዋል። እሱ ምን ይሰራል የሚለው ቋንቋ ራሱ ይገባዋል። ለምን እችል ጭናፋክራ ነው ወይ ወዳ ነው ምክንያቱ ምንድ ነው ብሎ ሰው ገንዝቦ ራቅ አድርጎ ያያል። አንተ ግን ደነዝ ስለሆንክ፣ ያልተማር ደንቆሮ ስለሆንክ ለአንተ አይገባም ፋራ ሰው አይገባም። ለአራዳ ቢሆን አንድ ጥቅሻ ይበቋል። ኦ ማይ ጋድ ፈቴ በጣም ነው የምወድሽ፣ ጌታ ምስክር ነው። አነጋገርሽ ተመችቶኛል፣ ከትላንትና ጀምሮ አነጋገርሽ፣ አወራሪሽ፣ ስታይልሽ። ኦ ማይ ጋድ ላይት፣ ጌታ ምስክር ነው። በጣም የምወድኩሽ የኔ ውድ፣ በጣም እኮ ነው። ጨረቃ ነሽ በእውነት ፍቅሬ፣ ቀጥሮ ደማኝትን ጨረቃ ነሽ። ስለዚህ ፍቅሬና አንተ አንድ ላይ መሆኑ አትችሉም ብላለቻ አፍኮርስ ይሄ ማይሆን ነገር ነው። አንተ ብትፈለጥክ፣ አንተ ብትፈንድ፣ ምንም ብትል፣ ምንም ብትል ማይሆን ነገር ነው። ሁለተኛ ደግሞ ሁለተኛ ደግሞ አሁን ዝም ብለህ ፍቅር ተቀብለክ ከፈትያ ጋራ ፍቅር ተቀብለክ ብኖር ይሻላል። ዝም ብለህ ባዶ ቦታ አትንፋ። እዚህ ጋር እኔ እኔ እኔ ስቀጥል ምን ታገኛለች? እኔ ስናደድ ምን ታገኛለች? እኔ ልብ ይሰብ የአንተ ልብ ምን እንስራ ነው እንዴ ፍቅርና ፍቅርዬና አንተ መለየቶው እኔ እንደው አንደኛ መጀመር እኔ ነኝ ደስተኛ። እኔ እኔ እኔ እኔ ራሴ ደስተኛ ነኝ። አዳሜ ሁላ ብትፈነጡ ብትንጫጩ ፀሐይ ላይ ያስቀመጠ ከበሮ እንደምጭሆ ማንኛሽም ብጮሁ መስሚያ ጥጥ ነው ለኔ። ከሆነ ለምን የፈለገ ነገር ድምጣ እሱ እስከሚያስተካከል ድረስ

ሆዳችን ቁስል እንዳለ ሁላችን እናውቃለን። ሚዲያ ፊት ወጥቶ ሚዲያ ተከታታዮ ብለው ይቅርታ ብለው ይቅርታ ካልጠየቀ እኔም እኔ ነኝ እሱም እሱ ነው። መቼም መቸም ጠባሳ ማሄድ ጠባሳ ስላስቀመጠ እቺ ጠባሷ መቼም መቸም መቸም ማሄድ አትችልም። ስለዚህ ወይ ከፍቅሬ ለይቶ መሄዱ ነው ወይ ፍቅሬ ይቅርታ ፍቅሬና ሕዝቡ ይቅርታ መጠየቅ ነው። ከሁለቱ አንዱ አይቀራም፣ ወይ ከፍቅሬ መለየቱ ነው ምርጫው ወይም ደግሞ ይቅርታ ወቶ ካልጠየቀ አንገተ ይታሰር እኔን ፍቃድ መቋሸሸ አልቶ ይቅርታ ወቶ ይጠይቅ። ይቅርታ ከጠየቀ ይቅርታ ለማንም ይባላል። ይቅርታ ከጠየቀ እሺ ብለን እንሰላም፣ እንፈጥራለን፣ እንወዳለን፣ ከበፊቱ በላይ እናሽከረከራለን። ስለዚህ እምቢ ካለ ይቅርታ እኔ አልጠይቅ ማንሽም ይቅርታ አልጠይቅም። እኔ ወርቄ አይደለም ይቅርታ የሚጠይቀው ፍቅርዬን የህዝብ ቤት ተከታዩ ፊት ወቶ ፍቅርዬ ይቅርታ የበደልኩን ከባድ ብድል አለኝ ብሎ ይቅርታ ካልጠየቀ፣ ኦዲንሱ ይቅርታን ካልጠየቀ ቱ እኔና ፑአት መቼም አንፋታም። መቼም መቼም እንደ ልጄ ነው ያመኛል። እኔስ ስለዚህ ማንሽን ማንሽን የመረሽ ቢሆንም ዋጪ። ሁለተኛ ደግሞ ትላንትና ብሩኳ ስላስቀየመ፣ ትላንትና ብሩኳ ስለሰደበ፣ ትላንትና ብሩኳ ስለፈናጨ፣ ዛሬ ደግሞ ኢቢስ ደግሞ ኢብን እንኳን መጥፎ ቃል እጥላለሁ። የማንሽ ቢሆን የመረረሽ ቢሆንም ዋጪ ጠጪ፣ ሱካር ጨምረሽ ቢሆን ጠጪ፣ ወይ ክሮስ ጨምረሽ ጠጪ። እያንዳንድሽ ማለት ነው። መቼም አንፋታም። ለምን ክብር የሚያውቅ ሰው ቢሆን ኖሮ ክብሩ ያውቃል። ለሴት ልጅ ደግሞ እጅ አይነዝርም። ከደንቆሮ ስለሆነ ነው እንጂ ለሴት ልጅ ወንድ ልጅ እጁ አይነዝርም። ወንድ ላይ ሴት ነው የምትነዝረው እንጂ እኮ ወንድ ልጅ ለሴቷ እጅ አይነዝርም። ይሄ ያልተማረ ድድብና ነው። ከሄደ በኋላ ውሻ ይጫዋል እንደምለው ሰው እሱን ንቆ ለምን እንደ ጫው እሳት ላይ ጫው ከጨመረ እንዴት ነው የምንጣጣው? እንደዚህ የምንጣጣው ወንድ ማንም አይፈልግም። ረጋ ብሎ ሰው ልጅ ረጋ ብሎ ያድረ ልብ የዋለ ልብ ከጠየቀ ነው ወንድነቱን አርባ ስምንት ሰዓት እንደ ጫው ተሟምቶ አርባ ስምንት ሰዓት እንደ ፈንደሻ ጥ ካለ ማን ይሰማዋል? የማነ ሰምተው የዋነ የምንተው ለማንኛውም ቪዲዮ አይቼዋለሁ ማለት አላየሁም። ቪዲዮ ተከታተሉኝ። ለማንኛውም አሁን ቪዲዮ ልየው እስቲ፣ እኔ እንዳውቅ ነው። ነገር ጥሩ አይደለም። እሷን ማስጨነቅ አልፈልግም። እምትነግሪኝ ነገር አለ፣ የዋሸሽን፣ የደበቅሽን። ታፈቅሪኛለሽ? አዎ ታፈቅሯለች እንደማላገኝ። አንተ ወንድ አይደለክም ወይ? አንተ ወንድ አይደለክም ወይ? እኔ የሚገርም ነገር። አንተ ቆይ ወንድ አይደለክም ወይ? እንዴት በአይኑ አንተ ማይገባ። አንተ ቆይ ወንድ ብትሆን ኖሮ በአይኑ ራሱ ያስታውቃል። እንኳን አንተ እንኳን ወንድ፣ አንተ ወንድ ይቅርና ለሴቶ ራሱ ይገባዋል። እንዴት ለአንተ አይገባውም? ይሄ እንዴት ለአንተ አይገባውም? አልተማርከውም እንዴ? አንተ የተማርከው ምንድን ነው? ምናምንቴ ነው። ፎቶ እዚህ እንለጥፍ እንደ አንተ ያለበት ቦታ ያደቅ ቦታ። ስለዚህ ለአንተ ፍቅር አይገባም እንደ ነገሩ። አንተ ፍቅር ምን ይገባዋል? ለአንተ ፍቅር በጥቶ ቢጠጣም ለአንተ አይገባም። አንተ ለማውል ለፍቅር የሚሆኑ ሰው አይደለም። እንደዚህ ምን ከሆነ አግብታ ሴት ትሄዳለች እንዴ አንተ ነው። አትኖርማችም። ነገር ግን ያፈቀረ ሴት በአይኑ ነው የሚያስታውቀው። ከአፎ ወራ እስከሚናገር ድረስ ሳይሆን በአይኑ ነው የሚያስታውቀው። በአይን ነገሩ ለአንተ ስለማይገባ ማቶነኝ ተረርቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬ የሚያፈቅር ልቤ ተስፋ እራት የምንበላበት የሆነ አጋጣሚ ቢፈጠር ፈቲ እኔ እና አንቺ እራት መብላት እንችላለን። ተጠጥረን ሮማንቲክ በሆነ እንዴት እንችላለን እኮ ፍቅረኛ፣ ለምንድን ነው የማትረዳው? እንዴ እሺ ቆይ እኔ አሁን ቀድመሽ መልሽልኝ። ቡሪካ እና ፍቅር እንዲቀራረቡ ለምንድን ነው የሚፈለግሽው? መጀመሪያ እኔ ጠየኩህን መልስልኝ። አንተ ለምዶ እንደዚህ የምትሆነው ጎበዝ ነች። ከአንተ ጋር ምን አገናኘው? ጎበዝ ነች ጌታን፣ ጌታን፣ ጎበዝ ነች። እራት አደል ሮማንቲክ የሆነ ጊዜ ማሳለፍ በቀሚስ በሆነ ነገር ይቅርና ማለት ነው። ብቻቸውን ተገናኝተው እንዲያወሩ አልፈልግም። ግልጽ ስሜቴ፣ ለቤተሰብም የምናገረው ስሜቴ። ምክንያቱ ይሄ ነገር እንዲሆን እንዲፈጠር አልፈለግም። ምክንያት አለኝ፣ በቃ ምክንያት አለኝ። ይህ ግልጽ የሆነ ነገር ነው። ለምንድን ነው ግጥ በለሽ የምትጠይቂኝ? ምን እንዲህ የምታደርጊበት ምክንያት አለሽ ወይ?

እኔ እንደዚህ አይነት ነገር ሳይጎዳሉኝ ማየት አልፈልግም። በቃ ከቡሪካ ጋር ተቀራርቦ ጭራሽ ሌላ ነገር እሱ ማይቀር ነገር ነው። እሱን አትልፋው። የምትረጅኝ ከሆነ ተረጅም። ፈቲ ይሄ ለአንቺ በቂ ምክንያት። አንቺ ደግሞ ምንም ምክንያት የለሽም። ፈቲ ፍቅርና ቡሪካን የምታቀራረብበት ምንም ምክንያት የለሽም። ወይኔ ምን ከፍሎሻል? እንደ ፈቲ ፈቲ እኮ እያስገደደሽ ነው ንገር እያስገደደሽ ከሆነ ንገርኝ እኔን ነው ፈቲ እ አይገባ እሱ አይገባም ምንድን ነው የሚገባኝ ፈቲ እኔን ታፈቅርኛለች አቶ ምንድን ነገር ነገር አዲስ ነገር ፈቲ ለምንድን ነው እንዲቀራረቡ ሌላ አማርኛ እኮ እነሱ ከዛ ተቀራርቧ፣ አንቺ ምን ትጠቀሚያለሽ? እኔ እንዳብድ ነው ምትፈልጊ? እኔ ሆነ ነገር ነው። ለፍቅር ጥሩ ነው፣ ለኔ ጥሩ አይደለም። አሁን ታፈቅራለ በዛ ነገር እሷን ማስጨነቅ አልፈልግም። ፈቲ የምትነግሪኝ ነገር አለ? የዋሸሽኝ፣ የደበቅሽኝ፣ ታፈቅሪኛለሽ? አዎ፣ አዎ። እስኪ ነግረሽ ነው

እንዲህ አንቺ ነኝ ስቡዳ ብለው ተጠቀሚው ምንድን ነው? ምን አውርታችሁ ነው እንድትቀራላችሁ? አንድ ነገር እንድንታረቅ፣ ዝም ብሎ ሰላም እንዲወርድ ነው ፈልገው፣ እንጂ አንድ ነገር እየሳብ ያለፈው ነገር እየጎረጎረ እንድናወጣ ምንም። እሺ፣ እውነቱ ነገርች በቃ፣ አንዴ የፈቲ ፍላጎት አንቺና ቡርክ እንድትቀራረቡ፣ ያ ያን የመሰለ ሮማንስ ጊዜ ባለማሳለፋችሁ በጣም ተጸጽታ ደብሯት እንደሆነ ነው እየነገረችኝ ያለችው። ምንድን ነው ምክንያት እኔ እና ብሩክ እዛ ጋር እራት ሊበሉ ሲሉ እኛ ያዘጋጀናቸው ነገሮች ነበሩ፣ ፕሮግራም ነበረ አይደለ? ቀቅላችሁ በሉት። የፕሮግራማችሁ ስለ እናንተ ፕሮግራም አይመለከተኝም። እኔ እንዴት በልቀኝ። እኔ ፍቅር ነው አልጨረስንም ማለት እንድንጨርስ ትፈቅጅልናለሽ? ያው ደ እኔ ስጀምር በጣም እያናድዳችኝ ነው። እራሴ ይዤን የጠበኳቸው ቪዲዮ እኔን አገላችሁ ማውራታችን ነው። ጉዳዩም እኔን የተመለከተ ነው። ልንገርህ። አረ ቡሪካ በመጣልኝ ና በተገላገልኩ በጣም በጣም አስመሳኝ። ይፈትሽ ስልክ ልደውልለት። ካሜራ ማትስ ቆይ እስኪ በእናታቸው አንድ ሰይ

ፍቅር በእናትሽ አንዴ፣ ማለት የሆነ የማይታመን ነገር እያወራን ነው። የሆነ የደበቀችኝ ነገር አለ ፈቲ፣ በእኔ እና እሷ ጉዳይ እና እኔ አልሰማሁም። እንደ ቪዲዮ ላይ እኮ መሄዳታ አይቀርም እኮ በእኔ እና እየው እንደው ሁሉም ያው አለ። እናቴ ተሞተ ምንም ነገር እንዲደበቅ አልፈልግም፣ ምንም ነገር። እሺ፣ ቦርሳዬ እሱ ጋር ነው። እኔ ወደ ቤት እሄዳለሁ። አንተ ወደ ቤት ነው የምሄደው እኮ ይዞልሽ ይመጣል እሱ። አልፈልግም፣ በቃ እሺ፣ አዎ፣ እኔ ወደ ቤት እሺ። እንትን ነገር መቁት ፈልጋን አዎ። አንተ እና ፍቅር አንድ ላይ እንድትሆኑ አልፈልግም።

ፈቲ ለእኔ አስበሽ እንዳልሆነ ለፍቅር አስበሽ እንዳልሆነ እርግጠኛ ነኝ። ቡሪካ እያስገደደሽ ከሆነ ነገሪ። ለምንድን ነው እንዲገናኙ እራት እንዲበሉ ምናምን የምታደርጉ? ለምነው የምትተባበር?